ሰላሙ አሌይኩም ረመቱላ በረካት እንዴት ናቸሁ? የቴክክ ቤተሰቦች የሰራም ናቸው አለሆኔ ደህናኔ አልሐምዱላ። ዛሬም በአዲስ ቪዲዮተመለሽ የመጡቻ ያለሁን እንደምታዩት እዚ ጋር ደግሞ ለየት ያለ የሴራሚክ ድስት ጄ ይህን የሴራሚክ ደስ ለምንከፍቻ ነው። አዲስ ነው በጣም ደስ በውስጡ ሰባት ነው። ምናምን ከሰባት በላይ ያለው ድስት ነው። ከፍቼ ራሳያችሁና ከነዋ ወይም ማሳወቃችሁ ይሆናል ማለት ነው። ብዙዎቻችሁ ትጠይቁኛላችሁ፣ ይሄ ድስት በፎቶ በቪዲዮ ምናምን እያወረዳችሁ ስለምጠይቁኝ እስኪ በስርአት ራሳያችሁና በምትፈልጉ ልጆች አምቻ ነው ለማለት ነው ማለት ነው። ራሱ በቃ ካርቶን አስተሻሸጉ ወላ ለየት ያለ አሪፍ ቃል። እዚህ ጋር የሚታዩት መጥበሻ ነው አንደኛው ማለት ነው እንግዲህ ላይ ስንጀምር እንደዚህ እዚህ ጋር ሰፋ ያለ ባለ ክዳን መጥበሻ ማለት ነው። አንድ አጥሩ እዚህ ጋር ደግሞ የምታዩት ለፒዛም ለሆነ ለፈጤራ ምናምን መስለ ያለው ሆኖ ይችላል። እንደዚህ ይች እራሷን የቻለች አሪፍ ምጣድ ነገር ወይ የፒዛ መጋገሪያ ነገር ፎቶ አለ። የፒዛ ነው የሚያሳየው ምስሉ ማለት ነው። ሁለተኛዋ ይቺናት ማለት ነው። አነስ ያለች የፈጤራ ምናምን ሰራለች። እሺ እዚህ ጋር ደግሞ የምታዩት ይሄ ማማሳያ ምናምን ምናምን እራሱን የቻለ እስከ ማስቀመጫው ማለት ነው። የምታዩት አንድ፣ ሁለት እዚህ ጋር ደግሞ ሶስት የፕላስቲክ ማማሳያዎች በቀረራ ማለት ነው። አራት፣ አምስት፣ ስድስት አይነት ጭልፋዎች ማማሳያዎች ያዛል። እንደምታዩት ማለት ነው። ሶስት አይነት እቃ አስሩ እየቆጠራችሁ እዚህ ጋ ደግሞ ለእቃ ማጠቢያም ምግብ ስትሰሩ የምትለብሱትም ልብስ አለው ማለት ነው። እንደዚህ የጠልቁታላቸው ይሄ አለት ይህን ሳርቁጥር ነው ወደ ሰባት ሆነው ማለት ነው። እሺ ሌላ ደግሞ በጣም የወደድኩት ማንቆርቆሪያው እዚሁ በቃ የሚቀመጥ ለአንተ ስሩብኝ ስሩብኝ የሚላለ አይደለ። ተቀመጠ ዝም ብሎ እዚህ ጋር እና ድስቱ ጋር ቆንጆ መንቆርቆረ ማለት ነው። በትልቁ ደግሞ ትንሽ አይደለም፣ በትልቁ መሆኑን ይኸውልኝ ማለት ነው። እዚህ ጋር ስንታይ አንድ፣ ሁለት፣ ሶስት፣ አራት እቃ ሆነ ማለት ነው አለች ያለችው። ዋናው እንግዲህ ድስቱ ነው፣ ሌላው

ይሄንን ሁሉ ያሟላ አሁን ማንቆርቆሪያ ለብቻ ነው፣ አይጠበቅባቸውም። ምናምን ማንች ይሄንን እንግዲህ በስቶ በኦቨን ምናምን ለምትሰሩ ልጆች እመክራለሁ። ሳለይ ለመጣል አሁን እኔ አይሆንም። በኦቨን እና በከስበንት በዚህ በስቶ የምትሰሩ ልጆች ግዙን እንዲኖራችሁ በጣም ፈልጋለሁ። በጣም አሪፍ እቃ ነው። ማሻአላ እና የዚህ እቃዋጋ ይሄጋ 16 ማዘዝ የምትፈልጉ ዘዙ። አናሩ እንደዚህም ለየት ያለቃ አመጣል ማለት ነው። ከዚህ በኋላ እንሻላ እያመጣሁ ነው፣ የመጡም አሉ። ሁሉንም እንደዚህ እስከዋጋቸው እያሳየውን ይሰራላቸዋለን። እንሻላ ስለተከታተላችሁኝ አመሰግናለሁ።